የተወደዳችሁና የተከበራችሁ ተከታታዮቻችን እንደምንሰነበታችሁ፣ ይህ ማኅደረ ጤና ነው። በዛሬው መርሃ ግብር እልፍ ምንጮች በሚል ርዕስ በኩላሊቶቻችን ዙሪያ የጀመርነውን ዝግጅት ሁለተኛውን መርሃ ግብር ይዘናላችሁ ቀርበናል። በዚህ መርሃ ግብር የኩላሊቶቻችንን ደም ስሮች አወቃቀር እንቃኛለን። ተከታተሉ። አዘጋጅቼ ያቀርብኩላችሁ ዶክተር ፍቃዱ አየለ ነኝ። በክፍል አንድ መርሃ ግብር የኩላሊትን ተግባራት የሚያከናውኑ አካላት በኩላሊት ድብልልቶች ወይም ሬናል ሎአውስ ውስጥ እንደሚገኙ አይተናል። ከእነዚህ አካላት መካከል ደግሞ ዋነኞቹ የኩላሊት ደምስሮች ናቸው። በዚህ መርሃ ግብር በኩላሊት ድብልልት ውስጥ የሚገኙትን የደምስሮች ተዋረድ እንመለከታለን። የኩላሊት ድብልልት ራሷ በድብልልት አቋራጭ ደምቅዳዎች የተከበበች ናት። የድብልልት አቋራጭ ደምቅዳ በእንግሊዝኛ ኢንተርሎባል አርትሪ ይባላል። ድብልልት አቋራጭ ደምቅዳ የተግመስማሽ ደምቅዳ ቅርንጫፍ ሲሆን ተግመስማሽ ደምቅዳ ደግሞ የኩላሊት ደምቅዳ ቅርንጫፍ ነው። ተግመስማሽ ደምቅዳ በፈረንጅ አፍ ሴግመንታል አርተሪ ተብሎ ይጠራል። ድብልልት አቋራጭ ደምቅዳ ሽቅብ ወደ ላይ ከወጣ በኋላ ወደ ደጋንማ ደምስርነት ይለወጣል። በእንግሊዝኛ አርኪዌት አርተሪስ የሚባሉት ደጋንማ ደምቅዳዎች ቅዳዎች ከድብልልት አቋራጭ ደምስሮች ላይ ተነስተው የደጋን ቅርጽ የሚሰሩ ደምቅዳዎች ናቸው። ቅርፊታ የተፈንጣቂ ደም ቅዳዎች ደግሞ ከደጋን ማዎች ላይ የተስፈነጠሩ ወደ ቅርፊት ውስጥ የሚወረወሩ ደምስሮች ናቸው። በእንግሊዝኛ ኮርቲካል radiating arteries ወይም ኢንተርሎቢላል አርተሪ ይባላሉ። ኢንተርሎባል አርተሪስ እና ኢንተርሎቢላል አርተሪስ የተለያዩ መሆናቸውን ልብ ልንል የተገባ ነው። ከተፈንጣቂ ደምስሮች ላይ የሚነሱ እጅግ ጠቃሚ የሆኑ ሌሎች ጥቃቅን ደምስሮችም አሉ። እነዚህን ደምስሮች በአማርኛ አብሳሪ ደምስሮች በእንግሊዝኛ ደግሞ አፍረንት አርተሪ እንላቸዋለን። አብሳሪ ደምስሮች ሽንትን በመፍጠር ሂደት ወሳኙን ሚና የሚጫወቱትን የደም መረብ ዓይነቶች ይፈጥራሉ። እነዚህ ኩላሊት ውስጥ ብቻ የሚገኙ ልዩ የደም መረብ ዓይነቶች ደምን የማጠንፈፍና የማንጻትን ተግባር ስለሚያከናውኑ አጠንፋፊዎች ብለን እንጠራቸዋለን። በእንግሊዝኛ ግሎሜሩላይ በመባል ይታወቃሉ። ከአጠንፋፊዎች ደምን የሚቀበሉት ጥቃቅን ደምስሮች አከናዋይን ደምስሮች ናቸው። አከናዋይን ደምስሮች በእንግሊዝኛ ኢፈረንት አርተሪስ ተብለው ይጠራሉ። አከናዋይን ደምስሮች ከአጠንፋፊዎች ውስጥ ከወጡ በኋላ የአሸንዳ ዙሪያ የደም ሥራ አረጎችን ያዋቅራሉ። የአሸንዳ ዙሪያ የደም ሥራ አረጎች በእንግሊዝኛ ፐሪቲውላር ካፕለሪስ በመባል ይታወቃሉ። የአሸንዳ ዙሪያ አረጎች ከቅርፊታዊ ተፈንጣቂ ደም መልሶች ኮርቲካል ሬዲቲንግ ቬንስ ጋር ትስስርን ይፈጥራሉ። እነሱም በተራቸው ከደጋንማ ደም መልሶች ወይም አርኪዮት ቬንስ ጋር ይቀላቀላሉ። ደጋንማ ደም መልሶች በፈንታቸው ከድብልልት አቋራጭ ደም መልሶች ጋር ይደባለቃሉ። ድብልልት አቋራጭ ደም መልሶች እርስ በርስ እየተቆራኙ ትልቁን የኩላሊትን ደም መልስ ይፈጥራሉ። ስናጠቃልለው በኩላሊት ውስጥ እየተከናወነ ያለው ረቂቅ የደም ዝውውር የሚከተሉትን ደም ስሮች በሙሉ የሚያዳርስ ነው። ዝውውሩ የሚጀምረው ከወደ አውራ ቀጂ አብዶሚናል ኤወርታ ቅርንጫፎች አንዱ በሆነው የኩላሊት ደም ቅዳ ነው። የኩላሊት ደምቅዳ ተግመስማሽ ደምቅዳን ያስገኛል። ተግመስማሽ ደምቅዳ ደግሞ ድብልልት አቋራጭ ደምቅዳን ይፈጥራል። ድብልልት አቋራጮች ደግሞ ደጋንማዎችን ያስገኛሉ። ደጋንማዎች በፈንታቸው ተፈንጣቂዎችን ተፈንጣቂዎች አብሳሪዎችን አብሳሪዎች አጠንፋፊዎችን ያስገኛሉ። አብሳሪዎች ከአጠንፋፊዎች በተጨማሪ ለቫዛሪክታ መፈጠር ምክንያት ናቸው። ቫዛሪክታዎች በአማርኛ አቆልቋይ ደምስሮች ይባላሉ። አቆልቋይ ደምስሮች የአብሳሪ ስሮች ቅርንጫፍ ቢሆኑም ቁልቁል ወደ እምቡጠቱ ስለሚወረወሩ አቆልቋይ ደምስሮች እየተባሉ ይጠራሉ። አቆልቋይ ደምስሮች እምቡጠቱ ውስጥ ከገቡ በኋላ የደምስር አረጎችን ይፈጥራሉ። እነዚህ ደም ስሮች እንዳስፈላጊነቱ ሽንትን የማወፈርና የማቅጠንን ተግባር ያከናውናሉ። የአቆልቋይ ደም ስሮች ደም በመጨረሻ ወደ ደጋንማዎች ይሰርጋል። አጠንፋፊዎች አከናዋኝ ደምስሮችን ስሮችን ያስገኛሉ። ከአከናዋኞች ላይ በርከት ያሉ የአሸንዳ ዙሪያ የደም ስር አረጎች ይፈጠራሉ። የአሸንዳ ዙሪያ የደም ስር አረጎች ቅርፊታዊ ተፈንጣቂ ደም መልሶችን ይመግባሉ። ከቅርፊታዊ ተፈንጣቂ ደም መልሶች ደም በደጋንማና በድብልት አቋራጭ ደም መልሶች አድርጎ ወደ ኩላሊት ደም መልስ ይገባል። የኩላሊት ደም መልስ በውስጡ ያለውን ደም ወደ ታቻዊ ደም መልስ ኢንፌሪየር ቬና ኬቫ በማስገባት የኩላሊት ደም ዝውውር ፍጻሜውን ያገኛል። ይህ ከላይ በአጭሩ የተቀነበበው ደም በኩላሊት ውስጥ ሲጣራ የሚያልፍበት ዝውውር ነው። በክፍል ሦስት መርሃ ግብር የሽንት መፍጠሪያ ጥቃቅን ክፍሎችን የተመለከተ ዝግጅት ይዘንላችሁ እንቀርባለን። በጤናና በሰላም ቆዩ።